ገና በእኔ በቅድስ ልጅ በአይኔ ብለኝ መታችሁማ፣ ህይወታችሁን ቅዠት ነው ማደርግባችሁ። እንግዲህ ምነው የእኔ ልጅ የስለት ልጅ ናት አልሽም እንደ ወርቅ ያዟታልሽ። እንደዚህ ካልሽ ደግሞ ልጅን ሰብሰብ አድርጎ መያዝ ነው። እንግዲህ አፍሽን ዝጊ። በማያገባሽ ገብተሽ አሳልሽ እንዳባይ አንቺ ትቆያለሽ መሰለኝ። እኔ ገብቼ ልትተኛ፣ ያቺ ጦሰኛ ልጅሽ ደግሞ ለሪቱ ሙሉ ስታሽከረክረኝ እና ስታላዝንብኝ ያደረችው እሷን ሳስወጣ ሳስገባ ሳጠጣ ሳሸና በና ጠጣሸና ነው ያደረኩት። መረን ማን ነው መረን? መቼም ገላውን ከሚሸጥና ከማንም ወንድ ጋር ከሚልከሰከስ ከዚህ በላይ መረን የለም። አይደል? አሳዳጊ የበደለሽ፣ ስነ ስርዓት ብንከባበር ጥሩ ነው። ማንም ወዶ እኮ እንደዚህ አይነት ስራ ውስጥ የገባ የለም። ደግሞ ለስርዓት ለስርዓት ደግሞ የእርስዎ ሰው ልጅ የሰው ነፍስ ባላጠፋሽ። ለዛ ነው እያንዳንዷን እንቅስቃሴ ልጅን በቪዲዮ ቀርጻቸው ያስቀምጣቸውልኝ ወደ አይምሮ ስትመለስ እንድታየው ነው። አልገባኝም። አሁን ደግሞ ምን አርጉልት ነው? ስለዚህ ቪዲዮ ታስረዳኝ ትችላለህ? ምንድነው ምንድን ነው የማለት ማለት ነው። አንተ ልጠይቀህ እንጂ እኔ ስለዚህ ነገር ምንም የማውቀው ነገር የለም። እንዲ ከጽና ስልክ እኮን የተላከልኝ ይቺ ንጹህ ናት እያልክ ከምታመጻድቃት እንዳምላክ ከምታያ ስልክ ጽናት፣ ይቺ ልጅ እኮ ከእኛ ቤት ባደራ መልኩ ብትቀመጥ በእጃችን ሰበቡና ነበር ብላ ከኬራ ጋር እየተማከረች እና እያወራችውም ነበር። እናቷ አደራ ብለው አስቀምጠዋት ከኛ። እሷ ግን ምርዝ ቅማጎድ ልትሰራ ነበር። ስለ ሁሉም ነገር ፈጣሪ ይመስገን እያለችን ፈጣሪዋን እያመሰገነች ነው። ጽናት ኪራን ይቅርታ ጠይቃት። ሌናም ሌናን በጣም ነው የተሰማት፣ ሆድም ብሷታ ላይ እያለች እየነገረችው ነው። ኪራ ምንም ችግር የለውም ይቅርታ ጠይቃለሁ ብሏል። ላጠፋውና ለተናገረው እያንዳንዱ ቃላት ይቅርታ እንደሚጠይቃትም ቃል ገብቶላታል። ሌናና ቤቲን መኝታ ክፍል እንግዲህ ተኝተዋል። ቤቲ ተኝታ ነበረ። ሌናም ተቀምጣ እያለቀሰች ነው። አምላኬ ሆይ ምን አደረኩ ግን ከዘመድ ዘመድ የለኝ ከጓደኛ ጓደኛ የለኝ ከወገን ወገን የለኝ ግን ምን በድዬ ነው? አንድ እህት ነበረችኝ። እሷም ታማለች። እሷን ተስፋ አድርጌ እየኖርኩ እያለ ነበረ። ነገር ግን እኔ ያንተ ፍጥረት አይደለውም? እንደ እያለች ፈጣሪዋን እያማረረችና ደም እንባ እያለቀሰች ትገኛለች። አንድ ጓደኛ ማፈቀርኩ ብዬ ብይዘው እሱም ከታኝ። ታዲያ እኔም ምን ላድርግ? ማንን ልጠጋ? እያለች እንግዲህ በደረቅ ሌሊት የደም እንባ እያለቀሰች ትገኛለች። ይህን የሰማቸው ቤቴም ካተኛችበት ብድግ ብላ እንደ ጨበሬት በሰላም ነው የምታለቅሾ? ብላም ጠይቃታለች። ሌናም በአክሽ ዝም ብለሽ ተኝ፣ ለራሴን የሆደን ብሶኛል። ሰው እኮ የለየለን እያየ የውስጤን ማንም እያየልኝ አይደለም። አንድ የሚረዳኝ ሰው በማጣቴ በጣም እጅጉን አዝኛለሁ እያለቻትም ነበር። ቤትም ለማባበል ሞከረች። እንዲሁም ደግሞ ዝም እንድትል ብላ ሰው ሲያለቅስ አልወድም አለቻት። ባክሽን፣ ያሁን አንችን የማባበልበት ምንም አይነት ሀይልም አቅምም የለኝም ብላም ስም እንድትላረገቻት ቤቴን፣ ታውቂያለሽ እኔ እኮ ሳለቅስና ሲገባኝ እናቴ የመታቀፍ ታደርገኛለች። ታዲያ አንችም ከፈልግሽ እንደዚህ ይቀፍል አድርገሽ እንዲያለቻት፣ እንደዛ ነው ነገሩ በቃ ከሁሉም አንች ተሻልሽ አይደላለች። እና ሌና ማቀፈቻት፣ ምሩም ወደ ነጽናት ቤት መታ ነበር። ከመጣችን በኋላ ቤቴን ሳሉ ታገኛት ታገኛትና ደናነሽ ብላም ስለ ደህንነቷ ጠይቃታለች። ከዛ ቀጥሎም ምንም አይነት መድኃኒትም ሆነ ምግብም ያለ እነሱ ፈቃድና እነሱ ሳይሰጡሽ እንዳትወስጅ ብላም መክራታለች። ቤቴም መሽ ችግር የለውም ብላም ከጨበሬት ጋር የነበራትን አንዳንድ ነገሮች አጫወተቻት። ጨበሬት እኮ ስታለቅስም ነበር አለቻት። በቃውን ምግብ እርቦኛ ላለች ና ምሩ እንድታመጣዘዘች ምሩም ወደ ኪጅን ሄዳ ከጽናት ጋር ማውራት ጀመረች። ታዲያስ እንዴት ንሽ ብላም ጠየቀቻት። ወድሁን ነበር እኮ እንደው በደረቅ ሊና ባትሆን ባትኖርማ ሆነ ሁላችንም እስር ቤት ነበር የምንገኘው አለች። ጽናትም ሞታ ነበር እኮ እንደው ቶሎ ባደርስላትማ ሊናንማ ልና መሰገናት ይገባል ብላ አመሰገነቻት። እናቷ አሰምታለች ብላ ስትጠይቃትማ እናቷማ ብትሰማ ቤቱን ሩዋንዳ ነበር የምታረገው። ደግነቱ እስካሁን እናቷ አልሰማችም የሚል ሀሳብ መለሰች። ታዲያስ መላገሰሽ በላም ጠየቀች። ምሩ አይ ከአቶ ባለሽ እንግዲህ ትልቅ እና ከባድ ትዕዛዝ ደርሶኛል። ምንም አይነት ቃል እየነገርሻት አልሰማም ካለችሽ ከጠረጴዛ ጋር አስረሽ እንግዲህ ቁጭ አድርጊያትም ብሎኛል። ምንም አይነት ስራ እንዳትሰሪ ታዟልና ምንም መስራት የለብሽም። ቁጭ ባያለቻት። ኬራም እንግዲህ ሊና ሊያወራትና ይቀርታል ይጠይቃት ወደ ውጭና ጨለል ካለ ቦታ ይዟት መጥቶ ነበር። ጀነን ነብላለች። እሷም አጭርም ተጀንኖ ነበረ። ዲና ከዚህ ቦታ ያመጣሁሽ ይቅርታ ልጠይቅሽ ነው ይላታል። ታዲያስ ምን ነበር አላችው ኪራሙ። አንድ ባንድ እንግዲህ ሊና አንቺ ታውቅኛለሽ፣ እኔ ስሜታዊ ሲሆን በጣም ብዙ ቃላቶችን ላወጣ እችላለሁና ይቅርታ ብሎ ይቅርታ ጠየቃት። እሺ ይሆን ለማንኛውም ይቅርታን ጠቀብይ ያለው። ካሁን በኋላ ግን ከቤትህ አልቀመጥም፣ ቅዱስ የተከራየል ቤት አለ ወደዛ ልሄድ ነኝ ብላም ነገረችው። ሰኑም ወደ ቤቷ ተመልሳ ነበረ እና ከክብሮም ጋር ያሳለፈቻቸውን ጊዜ ስታስታውስ በጣም ደስ የሚል ህይወት እንደጀመረች እና ደስ የሚል ነገር እንደሆነ ፍቅር ተረድታለች። ፍቅር እንደዚህ መሆኑን በአውቅማ ምን ነበረ ከድሮ ጀመር የተጀመርኩት አሁን ላይ እነዛ ብቸኝነት በብቸኝነት ጊዜ ያሳለፍኳቸውን ጊዜያቶች እየጠለኋቸው መጣው። ክብሮም እኮ በጣም አስተዋይና ቆንጅዬ ነው። ማንም ሴት አይታ በቀላሉ የምትመኘውን ስላገኝ ነው። በጣም አመሰግናለው እያለች ፈጣሪዋን እያመሰገነች ነው። በሌላ በኩል ሊና ተገድፋ እንግዲህ ግድግዳውን ስልኳን እየነካካች ነው ያለ ቤት መጣችና ጨበሬት ማለት ምትታ ሌናዬ ብላ ቆላምጣ ጠራቻት። ምናልሽ ማለቻት። ሌናዬ ታዲያስ ምንፈለግሽ? ስልክሽን ፈልጌ ነበረ አንድ ጊዜ ብቻ ጌም የምትጫወትበት በማለትም ነገረቻት። እሷም እንዴ እየተጠቀምኩበት እያየሽን እንዴት ነው የምሰጥሽ ደግሞ ያለችኝ እና የሌለችኝ ቀሪ ሀብት እኮ ነች። ስለዚህ ዞር በይ ከፊቴ አልሰጥም በማለት እንድትወገድ አድርጋታለች ከፊቷ። ኪራና ናሆምም ስለሚስቶቻቸው እንግዲህ እያሰቡ ነው። እንደው ተጨንቆ ኮ በማይገባቸው ነገር ይላሉ። ቤቲ አሁንም ጌም መጫወት ፈልጋ የሁላቸውንም ስልክ አንድ ባንድ እየጠየቀቻቸው ነው እንዲሰጧት። ጽናትም እንግዲህ ተደወለለትና ስልክ የቤት እናት ነበረች እና ኬራና ገነኝ ትላታለች። የለም እኔ ያው ሌላ ቦታ ነኝ፣ ወደ ቤት ስገባ ልጅሽ ናገናኛለሁ አለቻት። ነገሩን ሰምታ ይሆን እንደ የደወለችው የቤት እናት እያጠራጠረች ነው። ቤቲ መቼም አውቃ እያስመሰለች መሆን አለባት እንጂ እስካሁንማ እንግዲህ ለአንድ ሳምንት ተብሎ ለሁለት ሳምንት ከዛ ቤት ቆጭ አትልም። ወደ ቤት ከተመለሱ በኋላ ፍቅረኞቻቸው ሚስቶቻቸውም እንግዲህ ተሰብስበዋል። ኪራና ናሆምም እንግዲህ ሚስቶቻቸውን አይታ አይጠጓቸውም እና እያደናነቋቸውም ነበር። ምሩና ናሆምም እንዳዲስ እንግዲህ መጀናጭን ጀመሩ። ቤቴ ጽናት ስልክሽን ስጪ ብትላትም አልሰጥም አለቻት ቤቴ ግን እንዴ፣ ለምንድነው ሰላም አትለኝ? እኔን እሷ ሰላም አልካት አለችው። ሰላም ይላታል ግን አኮረፈች። እንደውም ዛሬ ጥሩ ጊዜ ከሆነማ ለምን ደስ የሚል ፕሮግራም አናዘጋጅም? ብሎም ተስማሙ በዚህ ቅዳችን መካከል ግን አዲስ ፍቅረኛሞች ቢጨመሩበት ይበልጥ አሪፍ ይሆናል ብለውም ተስማሙ። ምን አይነት የፍቅር ህይወትና የፍቅር ጊዜ እንደሚያሳልፉ አብረን የምናየው ይሆናል። ሰኑና ክብሮም እየተጫወቱ ነው። ከጨዋታ ጨዋታ ምን የምለ ክብሮሚ ገና ከዚ በፊት የሆነች ህይወት ወይም ደግሞ ጓደኛ ወይም ፍቅረኛ እንደው የራሴ ህይወት የምትለው ነገር ወደ ህይወት ውስጥ አላመጣም ብለም ጠይቀችው። ክብሮምን፣ እንዴ በጣም የምወዳት የልጅነት ጓደኛ የነበረች ሁለታችንም የዳ ልጆች ነን። ነገር ግን ከፍ እያነሰን መጣ። በአንድ ልንኖር አልቻልንም። ፍቅር ብቻ ምንም አይነት ነገር እንደማያደርግልን አምነናል። ግን እሷ ሰርቶ የተለወጠውን ሰው መረጠች። እኔ ደግሞ እንደዘው እንደምታይኝ እልል ብዬ ነበር የዳርኳት። ነገር ግን ምንም አልተቀየምኳትም። ሰኑ ይሄ ነው ለካ፣ በገንዘብ መቃጠል ይብላ እርርድብን ድብን መቃጠል ለብላለች። ነገር ግን ነገሩ እንደዚህ ቢሆንም ይሄ ነገር በልቤ ውስጥ ታፍኖ እየቀረና እየሞተ ነው ያድሮ ነው። አሁን ግን አንችንሽ ይላታል። ወደ እነ ጽናት ቤትም ተሰባስበው ግን መጫወት ጀመሩ። ሰኑና ክብሮም ተከተውበታል። ከጨዋታው የከሰረ ከዚህ ወይን ይጠጣል የሚል ሕግ አውጥተዋል። እሺ ብለውም እየተጫወቱ እያለ ሰኑ ትከስራለች እና ወይኑን እየደጋገመች ተጠጣዋለች። እኔ እኮ በጣም ያናደደኝ ነገር እንደዛ ቆንጆ ናት ብሎ የሳላት ነገር ነው። ታዲያስ ለምን እያለች እንደው ባገኛት ማ ሲጣርግ ነበር የምገላት ጭራሽ ለድሮ ፍቅረኛውና ታሪኩ እንደዚህ አሳምሮ ይነግረኛል ብላ ሰኒ እየቀወጠችው ነው። ክብሮም እንዲህ ሰኒ ነገር የሰላልሽን እኮ ነው የነገርኩሽ። በዛ ላይ ደግሞ እየቀድም ነው፣ ይህን ነገርማ መርሳት አለብሽ እያላት ነው። ናሆ አይገብረም፣ እንደዚህ እኮ መነገር አልነበረብን፣ ባይሆን ጎራዳ ነች፣ አታምርም ብትላት እየተሻለ ነው ብሎም ቀለል አደረገለት። ሌናም ተጨመረችና ከጨዋታው ወይ ቅናት፣ ቅናት እንደዚህ ያደርጋል እንዲያሉ ሁሉም ተሳለቁባት በሳቅ። ሰኑም በጣም ሰክራለች። ቅድስትን በጠዋቱ በሩን ማንኳኳት ጀመረች። እንደ ተለመደው ሌና አይኗን እየጠራረገች ከፈተች። የዚህ የዚህም አለምን ገንጥላቸው ታገቡም አለች። ዘይር ቫይልንግ እያለች እሳት ጎርሳ ነበር የመጣችውና ተረጋጊ ብትላት ልሰማች አለች። አንቺ ሴተኛ አዳሪ ነሽ ብላም ሌናን ወረደችባት። ምንም የሆኑ የሆነ ሲጀመር ከአንቺ ልጅ አልበልጥም የአንቺ ልጅ ብትሆንም ነፍስ አጣታ በጠፊ ስትላትም በጠፊ ያጋጨቻት። ያቺ ጦሰኛ ልጅ አላስተኛኝ ብላን ያደረች ልጄ ልጅ አልሸሳ ምንድን ነው? የስለት ልጅ አልሻት እንዴ? እንደዛ ካሰብሽ ሽማ ለምን ከቤት ሽድሻ አታስታምነትም? አለቻት። ሊናም በጥፊ የተመታለች ወደ ውስጥም ገብታ፣ ሊና ልታስቆማት አልቻለችም። ኪራና ጽናት በተኙበትም ብርድ ልብስም ገፍ አነሳችው። በእስማም ነበር ያሉት። እነሱም ደንግጠው የኔ ልጅ ዛ ልትሞት ሆኑ አንተ ዚህ ሚስተናግ በተኝታላለችው ጥናትም ስታማትብባት እዚህ ጋር ቁሚ ስታይኝ ሰይጣን መሰል ኩሽ አይደል እያለችው እሳት ጎርሳ መናገር ጀመረች። አምስት ደቂቃ እሰጣችኋለሁ ቀጥ ብላችሁ ወደ ሳሎን ምጡና መነጋገር አለብን ብላም ወሰደጃቸው። ጽናትና ኪራም እናትና ልጅ ናቸው እንዳያበዱት ደግሞ የልጅቷ አልበቃ ብሎ እናቷ ተጨምረች አለው። ክብሮም ከሰኑ ቤት ተኝቷል። ሰኑም በሰስት እያየችው ነው። እናቴም እንደዚህ ነበር ከእንቅልፌ የተነሳ በሰስት የምታይኝ ይላታል። ናሆም ወደ ስራ እየሄደ እንደተለመደው ሚስቱን ምንም አይነት ስራ እንዳሰራ እየነገራት ነው። በረጋ ሲወጣም እናቱን ያገኛል። እናቴ ብሎ ማቆላመጣት አዲስ እረኛ በጊዜ ያስተኛ እያለች አሁንም ተረቷን ቀጠለች። አዲስ ፍቅር ከጀመርክ ወዲህ እናትና አባትን ረሳችሁ አለችው። እማየተይ እንጂ እንደዛት እያለ እየነገራት ነው። ስራ አለብኝ አውቃለሁ፣ ስራ እንዳለ የውጩንም የቤቱንም አንተ እንደምትሰራ አውቃለሁ። ለማንኛውም ምን የምሩ እንደምፈልገው ብላ ወደ ውስጥ ገባች። ኪራም ቅድስትን ምንድን ነው በጠዋቱ እንደዚህ የምት በጠብጭኝ? ወይዘሮ ቅድስትም የተቀረጸውን ቪዲዮ ታሳየዋለች ለኪራም። በጭራሽ አይሆንም ብለው ጸናት ጸናት አለ። ድራማውን በዚህ ነው የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ።